የሰላም ዜማና የብዝሃነት ውበት። ውድ የቻናላችን ተከታታዮች በያላችሁበት ሰላምታ ይደርሳችሁ። ዛሬ እንደ ሀገር ልንተነፍሰውና ልንኖረው ስለሚገባን ከምንም በላይ ልንጠብቀው ስለሚገባን ውድ ሀብታችን ልናወጋና ልንመካከር ተዘጋጅተናል። ይህ ሀብት የህይወታችን መሰረት፣ የማንነታችን ማገር፣ የአንድነታችን ጌጥ፣ የብዝሃነታችን ውበት ነው። እርሱም ሰላም ይባላል። አዎን ሰላም። ይህች የቃል ኪዳን ምድር ኢትዮጵያ የብዙ ድምጾች መዲና የበርካታ ቀለማት ሸማ የቅንና የጀግና ልቦች መናኸሪያ ነች ኢትዮጵያ። ስሟ ሲጠራ የጥንት ታሪክ ድርሳናት ይገለጣሉ፣ የስልጣኔ ብርሃን ፈንጥቆ ያብራል፣ የጀግንነት ገድል ያስተጋባል፣ የነጻነት ፋና በኩራት ይውለበለባል። ይህች ምድር የሰው ልጅ መገኛ ከሆኑት ስፍራዎች አንዷ ነች ተብሎ የሚታመንላት የጥንታዊ ስልጣኔዎች መፍለቂያ የራሷ የሆነ ልዩ የፊደል ገበታና የዘመን አቆጣጠር ያላት የአክሱም ሐውልቶች የላሊበላ ውቅር አብያተ ክርስቲያናት የጎንደር የፋሲል ግንቦች የሐረር የጀጎል ቅጥር የቆሙባት የታሪክ ማህደር ነች። ለዘመናት ስፍር ቁጥር የሌላቸው ብሔር ብሔረሰቦችና ህዝቦች እንደ አንድ ትልቅና የተዋበ አበባ አትክልት፣ እያንዳንዳቸው የራሳቸውን መዓዛና ቀለም ይዘው ተከባብረውና ተቻችለው በጋራ ይኖሩባት ምድር በደስታችን አብረን ዘምረናል፣ በሐዘናችን ተደጋግፈን አልቅሰናል። ከሰሜን ተራሮች እስከ ደቡብ ሸለቆች ከምሥራቅ በርሃ እስከ ምዕራብ ደኖች ብዝሃነታችን እንደ ውብ ዥንጉርጉር ምንጣፍ ተሸምኖ የጥንካሬያችን መሠረት ሆኗል። እያንዳንዱ ብሔር፣ እያንዳንዱ ባህልና ቋንቋ የራሱ የሆነ ልዩ ማንነት፣ አኩሪ ታሪክና ወግ ቢኖረውም የጋራ ሴቶቻችን በሆኑት በፍቅር በመከባበር በመረዳዳትና በመቻቻል ገመድ ተሳስረናል። ይህ ነው የኢትዮጵያዊነት መሠረቱና ውበቱ፣ ይህ ነው የአብሮነታችን ምሰሶ። ታዲያ ሰላም ስንል ምን ማለታችን ነው? ሰላም ማለት የጦር መሳሪያ ዝም ማለት የጥይት ድምፅ አለመሰማት ብቻ ነውን? አይደለም፣ በፍጹም አይደለም። ሰላም ከዚህ የጠለቀ ከዚህ የሰፋና የረቀቀ ትርጉም አለው። ሰላም ማለት የልዩነቶቻችን ውበት መቀበልና ማክበር፣ እንደ ቀስተ ደመና ቀለማት ተዋህደንና ተስማምተን መኖር ማለት ነው። ሰላም ማለት የአንዱ ህመም ለሌላው የሚሰማበት፣ የአንዱ እምባ የሌላውን ጉንጭ የሚያረስበት፣ የሌላው ደስታ እንደራሱ የሚያስፈነድቀው የልብ ትርታ ነው። ሰላም ማለት በሐሳብ ብንለያይም እንኳ የጋራ መግባባት ላይ ለመድረስ መጣር፣ በውይይት መታረቅ፣ ይቅርብ መባባልና ተቻችሎ መኖር የሚቻልበት ጥበብ ነው። ይህንን ጥበብ ከእናት ከአባቶቻችን ወርሰናል። የመከባበር ባህላችን፣ እንግዳ ተቀባይነታችንና ይቅር ባይነታችን ከዚህ የሰላም ምንጭ የተቀዳ ነው። ወዳጆቼ፣ በዚህ በምንኖርበት የዲጂታል ዘመን የመረጃ ፍሰቱ እንደ ጎርፍ ሆኗል። እውነት ከሐሰት ስንዴ ከእንክርዳር ተቀላቅሎ የሚቀርብበት ጊዜ ነው። የጥላቻ ሹክሹክታዎች የመከፋፈል መልእክቶች እንደ መርዛማ እባብ በየስልኮቻችን ይዘዋወራሉ። እነዚህ የሐሰት መረጃዎች ስሜታዊነትን በመቀስቀስ ጥርጣሬን በመዝራት የወንድማማችነትን የሺህ ዘመን ገመድ ሊበጥሱ ይዳዳሉ። ስለዚህ እዚህ ላይ ነው የእያንዳንዱ ሰው ጥንቃቄ፣ ማስተዋልና ኃላፊነት የሚፈተነው። በስሜት ከመነዳት ለሐሜትና ለሐሰቱ ወሬ ጆሮ ከመስጠት መቆጠብ ለሰላም ወሳኝ ነው። እውነትን ማስቀደም በመተማመን ላይ የተመሰረተ ግንኙነት መገንባት የመከባበር መሰረት ነው። መረጃን በአግባቡ ማግኘትና ማጣራት ለሰላም ግንባታችን ወሳኝ መሳሪያ መሆኑን መዘንጋት የለብንም። ግን ወዮ ወዮ ለሀገራችን! ይህች የቃል ኪዳን ምድር፣ ይህች የቅድስናና የጀግንነት አውድማ ዛሬ በከባድ ፈተና ውስጥ ትገኛለች። የእርስ በርስ ግጭት እንደ ሰደድ እሳት እየተቀጣጠለ የንጹሐንን ሕይወት እየቀጠፈ እናቶችን እያስነባ ሕፃናትን ያለውላጅ እያስቀረ ቤቶችን እያፈረሰ ተስፋን እያጨለመ ነው። ልባችን በሐዘን ተሰብሯል። ዓይናችን በእንባ ረጥቧል። የወንድም ደም በወንድሙ እጅ ሲፈስ፣ ንብረት ሲወድም፣ መሰረተ ልማት ሲናድ፣ የትውልድ ስነ ልቦና ሲቃወስ፣ የእናት ምድር ስትቃትት ማየት ምንኛ ልብ ይሰብራል። ይህ ጦርነትና ግጭት ለማንም አይጠቅምም። ትርፉ እልቂት፣ ስደት ረሃብ፣ በሽታ፣ የረዥም ጊዜ ቁርሾና ጠባሳ ብቻ። የፈሰሰውን ደም፣ የወደመውን ንብረት፣ የጠፋውን የሰው ህይወት በምን እንተካለን? ጦርነት የትም አያደርስም፣ አሸናፊም የለውም። ሁላችንም ተሸናፊዎች ነን። የልማት ጎዳና ይዘጋል፣ የትምህርት ብርሃን ይደበዝዛል፣ የጤና ተቋማት ይወድማሉ፣ ሀገር በሐዘን ትጎብጣለች፣ የወደፊቱ ትውልድ ተስፋው ይጨልማል። ይህንን መራር እውነት አይቶ እንዳላየ ማለፍ፣ ሰምቶ እንዳልሰማ መሆን ልብ ላለውና ህሊና ላለው ሰው የሚቻል አይደለም። ታዲያ መፍትሄው ምንድን ነው? ከዚህ አዘቅትና የጨለማ አዙሪት መውጫ መንገዱ የትኛው ነው? ተስፋስ አለን ይሆንን? ብርሃንስ ከዚህ ሁሉ ጨለማ በኋላ ይፈነጥቃልን? አዎ፣ አዎ ተስፋ አለን። መፍትሄው እንደ ንጋት ጮራ ከፊታችን ወጋገን ያሳያል። እርሱም ሰላም ነው። ደግሜ እለዋለሁ፣ ሰላም። መፍትሄው አንድነት ነው። መፍትሄው የጥላቻን እሳት ማጥፋት፣ መቻቻልና መደማመጥ ነው። በጠረጴዛ ዙሪያ ለመነጋገር ልዩነቶቻችንን በሰለጠነ ውይይት ለመፍታት ቁርጠኛ መሆን አለብን። ልዩነቶቻችን የውበታችንና የጥንካሬያችን መገለጫዎች እንጂ የመለያያችን ሰበብ ሊሆኑ አይገባም። የፖለቲካ አመለካከት ልዩነት፣ የእምነት ልዩነት፣ የባህል መገለጫ ልዩነቶቻችን የጥንካሬያችን እንጂ የጥፋታችን ምንጭ መሆን የለባቸውም። መረጃን በትክክል መረዳት፣ ማህበራዊ ሚዲያን በጥበብና በኃላፊነት ስሜት መጠቀም ይገባናል። ለሰላም የሚጠቅሙ ሐሳቦችን ማስተጋባት የእያንዳንዱ ዜጋ ኃላፊነት ነው። ለእውነት መቆም፣ ለፍትህ መሟገት፣ ለሰላም መታገል የሞራል ግዴታችን ነው። አዎ፣ ኢትዮጵያን በጋራ እንገንባ፣ የወደሙትን እናንጽ፣ የተጎዱትን እንካስ፣ የታረዙትን እናልብስ፣ የተራቡትን እናጉርስ። የአባቶቻችንን ጥበብና የጀግንነት ታሪክ ጋሻ አድርገን የዛሬውን ፈተና በብልሃትና በአንድነት አልፈን የተሻለች ኢትዮጵያን ለልጅ ልጆቻችን እናውርስ። በፍቅር ጡብ፣ በአንድነት መዶሻ፣ በመቻቻል ሲሚንቶ የፈረሱትን የልብ ግንቦች፣ የተናዱትን የማኅበረሰብ መሠረቶች እንደገና እንገንባቸው። እናስታውስ፣ ሰላም ሲሰፍን ነው ልማት የሚያብበው፣ ኢኮኖሚ የሚያድገው ህዝብ በደስታና በጤና የሚኖረው። የትምህርት ጥራት ይሻሻላል፣ የጤና አገልግሎት ይስፋፋል። ሰላም የሁሉም ነገር መሠረት፣ የህይወት እስትንፋስ ነውና እያንዳንዳችን ይህንን እውነታ ተገንዝበን ለሀገራችን ሰላም የበኩላችንን ድርሻ መወጣት አለብን። ስለዚህ ወገኖቼ እያንዳንዳችን የሰላም ችቦ፣ የሰላም አምባሳደር፣ የሰላም ጠበቃ ልንሆን ይገባል። በየአካባቢያችን፣ በየቤተሰባችን፣ በየማህበረሰባችን ውስጥ የሰላምን ድምፅ እናሰማ። የጥላቻና የመከፋፈል ንግግሮችን በጽናት እንቃወም። የተለያየ ሐሳብና አመለካከት ቢኖረንም ኢትዮጵያ የጋራ ቤታችን መሆኗን አንዘንጋ። በሐሰት ወሬ የተነሳስተን በስሜት ተገፋፍተን እርስ በርስ ከመናቆር እንቆጠብ። የጎሪጥ መታየታችንን አስወግደን በፍቅርና በመተማመን አይን እንተያይ። የሰላም መልእክት ዘውትር በአንደበታችን ይኑር፣ በልባችን ይንገስ፣ በድርጊታችንም ይገለጽ። አምናለሁ አብረን ተባብረን ከሰራን፣ ኢትዮጵያ እንደ አድዋ ዘመን ሁሉ፣ እንደ ቀደሙት ፈተናዎቿ ሁሉ ከዚህም ፈተና በድል ትወጣለች። የኢትዮጵያ ህዝብ መከራን አሸንፎ የኖረ ታጋሽና ብርቱ ህዝብ ነው። ይህንንም እናልፈዋለን! በመጨረሻም የዘመናት ጥበብ በጆሮአችን እንዲያስተጋባ እንፍቀድለት። ፍቅር ያሸንፋል። አዎ፣ ጥላቻን የሚያቀልጥ ቁስልን የሚፈውስ ድልድይን የሚገነባው የፈረሰውን የሚጠግነው ፍቅር ነው። ከማንኛውም የጦር መሳሪያ በላይ ኃይል ያለው ፍቅርና መተሳሰብ ነው። የሀገር ፍቅር የሚለካው በጦርነት ሳይሆን በመከባበርና በመተጋገዝ ነው። ኢትዮጵያችን የሰላም አምባ የሰላም መፍለቂያ የብልጽግና ተምሳሌት ትሆን ዘንድ ሁላችንም እጅ ለእጅ ተያይዘን እንነሳ። ይህንን የሰላም ጥሪ እንደ ወራጅ ውሃ በየቦታው እናደርስ። የሰላም ድምፃችን ከፍ ብሎ ይጩህ። ሰላም ለኢትዮጵያችን፣ ሰላም ለህዝቦቿ። ፍቅር ያሸንፋል።